ተስተካክሏን እንዴት ያገኘው ነው ግን? ሁሴን ኖርማል ሬት እኮ ግን አይደለም። የፈረንጅ የፈረንጅ ጭራት ምን ነው አለ አይደለ? ያንኛው ዋን ወፍራሙ እንጂ ሬት እኮ አይደለም ሬት